ማሰቃየቱ ሊበቃ ይገባዋል። ሰው መወንጀል ያለበት ሰው መታሰር ያለበት ሰው መጠየቅ ያለበት የሞት ፍርድም የሚያስፈርድ ከሆነ ጥፋቱ ታይቶ ተመርምሮ እንጂ አንዳችን ጳጳስ አንዳችን ረዳት ሆነ ለምን አንሾምም ብለው ደብዳቤ ይዘው የውሸት ደብዳቤ ጽፈው መጥተው የኢትዮጵያ ፖለቲካ ላይ የማይሆን ሀሳብ ሰጥተው ውሃውን ወደ ወይነጠጅ እቀይራለሁ ያለው አፍሪካዊ ፓስተር ዓለም ላይ መነጋገሪያው የፓስተር ህዝብ በተሰበሰበበት አዳራሽ ውሃውን ወደ ወይነጠጅ ለመቀየር ሙከራዎችን ቢያደርግ የመልካም ወጣት መዝገባውን ጀምሯል ይሰማል እዚህ ጋር። እሺ ይሄ ቪዲዮ ኦርቶዶክስ ያለሆናችሁ ባለማተቦች ነው፣ ሌሎቻችሁ ስክሎር ማድረግ ትችላላችሁ። እንግዲህ ሰሞኑን በዚህ በቲክታክ ፕላትፎርም አጋንንታዊና የጨለማ ጥሪ አለ። ይሄን አጋንንታዊና የጨለማን ጥሪ ሰላም ሰላም ጤና ይስጥልኝ፣ ወዳጆች የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ፣ እንደምን ስቆያችሁ? እኔ አለሁ እግዚአብሔር ይመስገን። ባላችሁበት ሰላመ ክርስቶስ ይዛላችሁ ትዳችሁ ኦርቶዶክሳውያን፣ በድጋሚ በአዳዲስ መረጃ ተመልሼ መጥቻለሁ ማለት ነው። ብፁዕ አባታችን ብዙ አቡነ አብርሃም ጅግ ጠንካራ መልእክት አስተላልፈዋል። አብረን የምንሰማ ይሆናል። በሌላ በኩል እንግዲህ ፓስተር ዮናታን እንግዲህ ሁሌ የሚያደርገውን ነገር ታውቃላችሁ። መልካም ወጣት እያለ ብዙዎችን አሁን የሚያጭበረብርበት ሰዓት ደርሰዋልና አሁንም ጥሪዎቹን ለኦርቶዶክሳውያን ወንድሞቹ እያስተላለፈ ነው ያለውና ይህን ጉዳይ ሁላችሁም እንቃወሙና ልናወግዘው የሚገባ ነው። ከዚህ ቀደም ብዙዎች መልካም ወጣት እያሉ ማህተብ ክር ሲያስፈጠሱ ስራየን አሁንም ዝም ልንል ስለማንችል ሁላችሁም ይህን ነገር በትኩረት እንድታዩትና እንድታጥኑት እመክራችኋለሁ። ማስደምጣቸው ይሆናል። በሌላ በኩል ሆን በረቶ ውስጥ ሰብስቦ ወደ ወይን ቀይራለሁ ያለው ፓስተር እጅግ መነጋገሪያ ሆኗል። ስለ እሱም ጉዳይ ማስደምጣቸው ይሆናል። እጅግ የሚገኑ ነገር ነው። ለማንኛውም ሁላችሁም ቢሮ ላይክና ሼር ማድረጋቸው እንዳይረሳ ይህን ይቻላል። ሰብስክራይብ ካላደረጋችሁ ሰብስክራይብ እንዲያደርጋችሁ ቤተሰብ እንድትሆን ገብዛችኋለኝ። በአሁኑ ቪዲዮ እጅግ የምንመርባቸው ቪዲዮች አሉት። እስከ ቪዲችን ፍጻሜ ድረስ አብራችሁ ቆዩ። ቅድሚያ ወዳደረግኩት ቪዲዮ ስታችኋለኝ፣ ተከታተሉኝ። ወደ ቪዲዮ። እሺ ይሄ ቪዲዮ ኦርቶዶክስ ያለሆናችሁ ባለማተቦች ነው። ሌሎቻችሁ ስክሎር ማድረግ ትችላላችሁ። እንግዲህ ሰሞኑን በዚህ በቲክታክ ፕላትፎርም እንደ አጋንንታዊና የጨለማ ጥሪ አለ። ይህን አጋንንታዊና የጨለማን ጥሪ እንቃወማለን። ሃይማኖት የሚያስክድ ማተብ የሚያስበጥስ ተቋም አለ። ይህ ሃይማኖታችን ነው ችግር የለውም እናንተ መልካም ወጣት እንድትሆኑ ብቻ ነው የምንፈልገው በሚል ድራማ ብዙዎችን ሃይማኖት አስወጥቷል። የአንገት ማተብ አስፈጥቷል። ያመሆኑ ሲያቅተው ደግሞ ምን አይነት ድራማ ተጀምሯል? ከቤተክርስቲያን በር ላይ መስቀል ያለው ማተብ እያሰሩ ድራማቸውን እንደሰሩ ታውቃላችሁ። ስለሆነ ኦርቶዶክሳዊ ባለማተብ ሆነ ማለት ነው። መልካም ወጣት በሚባል ጭምብል ሃይማኖት የሚያስገድ ተቋም ጋር መሄድ የለብን እናንተ ኦርቶዶክሳውያን አንገታችሁ ላይ ማተብ አስራችሁ መልካም ወጣት የሚባል ጭምብል ሃይማኖትን የሚጠላ ተቋም ጋር ከሄድክ አንተ የምድራችን የመጨረሻ ሞኝና ጅል ነህ ማለት ስጨምር ደግሞ ጅላጅል ነህ ማለት። ምክንያቱም አንተ የምትወዳቸውን ቅዱሳንን፣ ጻድቃንን፣ ሰማዕታትን በመድረኩ ላይ የሚያዋርድ ሰው ሰማዕቱ ቅዱስ ጊዮርጊስ ለወንጌል አርበኛ ሆኖ ሰማዕትነትን የተቀበለን ሰው መድረኩ ላይ ያንቋሸሸ የሰደበ ሰው እንዴት አንተን መልካም ወጣት ማድረግ ይችላል? ሰማዕቱ ቅዱስ ጊዮርጊስ ገና በወጣትነቱ የሞቀ የአባቱን ቤት ተድላና ደስታ ያለውን መንደሩን ጥሎ ስለ ወንጌል አንገቱን የተቆረጠ በመንኮራኩር የተፈጨውን ሰማቱ ቅዱስ ጊዮርጊስን ያ ጀግና ኦርቶዶክሳዊ ወጣትን ያንቋሸሸ ሰው አንተን መልካም ወጣት አድርጎ የመስራት ብቃት የለውም። ስለዚህ ወንድሜ እንዲህ አይነት አጋንንታዊ ጥሪ ተጠርተህ እዛ ጨለማ አዳራሽ እንዳትሄድ እኔ ኦርቶዶክሳዊ ወንድም እነግርሃለሁ። መልካም ወጣት ዋናው ዓላማ ኦርቶዶክሳዊ ወጣቶችን ማተባቸውን ማስፈጠስ፣ ሃይማኖት ማስካድ አስታውስ። እንደሆነ የመልካም ወጣት ፓስተር የእኛ ኦርቶዶክሳዊ ሃይማኖት ስትበጠበጥ አየው፣ ስትተራመስ አየው፣ ስትናድ አየው ብሎ ያሟረተ ፓስተር ነው። እዚህ ፓስተር ጋር ሄደ አንተ መልካም ወጣት መሆን አትችልም። አንተ ኦርቶዶክሳዊ ባለማተብ፣ አንቺ ኦርቶዶክሳዊ ባለማተብ፣ ምናልባት ከኑሮ ውስጥ ማጣት፣ ማግኘት፣ ህመም፣ ደዌ፣ ሱስ ሊኖር ይችላል። ይህ መፍትሄ ልታገኙ የምችል እግዚአብሔር ጋር ስቀርብ ብቻ ነው እንጂ የአንተን ሃይማኖት ከሚጠላ ቅዱሳንን ጻድቃንን ሰማዕታትን ከሚያዋርድ ተቋም ሄደህ ሃይማኖትን አታቅልን። መልካም ወጣት መሆን ከፈለክ ለአንተ ሰንበት ትምህርት ቤት በቂ ነው። ሻሎም የመልካም ወጣት መዝገባውን ጀምሯል። ይሰማል። እዚህ ጋር ሁላችሁ እየሰማችሁ ፈረጋትናት ውስጥ የመልካም ወጣት መዝገባውን ጀምሯል። እና ሁላችሁም ኦርቶዶክስ የሆናችሁ የእስልምና እምነት ተከታይ የሆናችሁ ፕሮቴስታንት የሆናችሁ እህት ወንድሞች፣ በአጠቃላይ በውስጥ መስመር መታችሁ መልእክታችሁን አስቀምጡልኝ። በውስጥ መስመር ፈለጋ ትናቴዎስ በጣም የሚገርሙ ጽድት ያሉ ኳሊቲ የሆኑ ልብሶችን ለብሶ ራሱን ሊሰብካችሁ አይመጣም። ፈለጋ ትናቴዎስ የሆኑ ቤተ እምነቶችን እየጠራ እነሱን እያንቋሸሸ እነሱ ጣዖት አምላኪ ነው ሊላችሁ አይመጣም። ፈለጋ ጥናቴዎች ከዚህ በኋላ የሚመጣ ወደ እናንተ እናንተ የከበዳችሁን ሸክም ክርስቶስ ሊያቀልላችሁ እንደሚችል ይነግራችሁ ብቻ በነፍስ ድፋምነት ስሜት ተሰምቷችሁ በኃጢአት ቆሽሸናልና እንዴት ብለን ወደ ቤተክርስቲያን እንቀርባለን ለምትሉ ክርስቶስ ከኃጢአቶቹ አጥሮ ሊያነጻችሁ እንደሚችል ብቻ ሊነግራችሁ ይመጣል። እና በተለያየ ልምምድ ውስጥ ያላችሁ በደንብ አድርጋችሁ ስሙ። በተለያየ ሱስ ውስጥ ያላችሁ ተስፋ በመቁረጥ ስሜት ላይ ያላችሁ በማዘን ላይ ያላችሁ እህት ወንድሞች ሁላችሁም በውስጥ መስመር መልእክት አስቀምጡልኝ። የተመስገንንም አካውንት ተጠቀሙ። በተመስገን አካውንትም በውስጥ መስመር መልእክት አስቀምጡለት። በዚህ አይነት ልምምድ ላይ ያላችሁ እህት ወንድሞች በአጠቃላይ ልክ እነዚህ ገስ ላይ ተገባላችሁ። ገስ ላይ ከገባችሁ በኋላ ተከታታይ የሆኑ ትምህርቶችን በአጠቃላይ እንሰጣችኋለን። ህይወት ላይ የሚያተኩሩ ማለት ነው። በተወሰኑ ቀናቶች ላይ የተወሰኑ እለታትን መርጠን ህይወት ላይ ፎከስ የሚያደርጉ ትምህርቶች ላይ እንማማራለን። ዛሬም ድረስ ኃጢአትን በመስራቱ እኔ ዛሬም ኃጢአትን እኛ ከቤቱ ያልወጣ ብዙ ነፍሳለን። ስጋቸውን እየሸጡ የሚኖሩ ወቶቻችን ዛሬም ድረስ ቅዳሴው ይናፍቃችኋል፣ ማሌቱ ይናፍቃቸዋል፣ ነጠላው መልበስ ይናፍቃችኋል፣ በቤተ መቅደስ ተገኝተው የሰርኩን ጉባኤ መስማት ይናፍቃችኋል። ግን ዛሬም ድረስ እጆቻቸውን ይዞ ከቤታቸው የሚወጣ ሰውን አጥተዋል። ስለዚህ አለን እኛ ወንድሞቻቸው አለን፣ ወደ እኛ ቅረቡ። እኛ የምናመልከው የጌቶች ጌታ የአምላኮች አምላክ የንጉሶች ንጉሥ የሆነው ጌታችን የመድኃኒታችን ኢየሱስ ክርስቶስ እርሱ ከኃጢአታችሁ ሁሉ አጦ ያነሳችኋል። አሁን ለወንድማችን ለፈለጋ ትናቴ ውስጥ እንዲሁም ለያያዘ ድልታ እግዚአብሔር አክብርልን ማለት እወዳለሁ። ይህን ጉዳይ ሁላችሁም ትኩረት ሰታችሁ ልታዩት ይገባል። ከዚህ ቀደም መልካም ወጣት እያሉ ብዙ ኦርቶዶክሳውያንን እየሰበሰቡ ማህተብ ሲያስበጥሱ ስላየን ነው። ስለዚህ ኦርቶዶክሳውያን የሆናችሁ በዚህ ጉዳይ ላይ ልትነቁ ይገባል። አሁን ደግሞ ገንዘብ ራሱ ባጀት አድርገው ነው እየተንቀሳቀሱ ያሉትና እንደዚህ ያሉ ከመናፍቃን ቃን ሴራ ሁላችንም ልንነቃ ይገባል ብዬ አስባለሁ። ከዚህ በመቀጠል የማሳያችሁ ደግሞ ውሃውን ወደ ወይን እቀይራለሁ ብሎ ብዙ ሮቶዎችን ደርድሮ ውሃ አቁሮ ወደ ወይን እቀይራለሁ ያለውን ፓስተር ላሰማችሁና የራሳቸውን ሀሳብ ኮመንት ላይ የምታስቀምጠልኝና እስቲ ተመልክተን ንጣስኪሱ ውሃውን ወደ ወይነ ጠጅ እቀይራለሁ ያለው አፍሪካዊ ፓስተር ዓለም ላይ መነጋገሪያው፣ የፓስተር ህዝብ በተሰበሰበበት አዳራሽ ውሃውን ወደ ወይነ ጠጅ ለመቀየር ሙከራዎችን ቢያደርግም እስካሁን እንዳልተሳካለት ተነግሯል። እናንተስ በዚህ ጉዳይ የምትላላቸው ሀሳባችሁን ኮመንት ላይ። መልካም ቀን። ውሃውን ወደ ወይነ ጠጅ እቀይራለሁ ያለው አፍሪካዊ ፓስተር ዓለም ላይ መነጋገሪያው እንግዲህ እነኛ አሰተኛ ነቢያቶች እንግዲህ የሚያደርጉት ነገር እውነት ያስቃል፣ ያዝናናል፣ ምን ይባላል እንግዲህ። ይህ ፓስተር እንግዲህ እንደምታዩት አንድ ቀን ሙሉ ይህን ሁሉ ሮቶ ደርድሮ በፕሮቴስታንት አማኞች ፊት ላይ ደርድሮ ውሃውን ወደ ወይን ቀይራለሁ ብሎ ቀኑን ሙሉ አስጠብቋቸዋል። ምንም አይነት ነገር ግን አልታየም፣ ውሃው ወደ ወይን አልተቀየርም። ለምን እምነት የለማ የስናፍጭ ቅንጣት ያክል እምነት ቢኖራችሁ ይላል፣ ይህን ተራራ ተነቅላችሁ ሂድ ብትሉት ተነቅሎ ይሄዳል ይላል ወንጌል። ስለዚህ እነሱ ሀሰተኛው ኢየሱስ ክርስቶስን ስለሚከተሉ ሀሰተኛ ነቢያት ስለሆኑ ምንም ከወሬ ውጭ ምንም የሚያደርጉት ነገር የለም፣ በተግባር የሚያሳዩት ነገር የለም። ለማንኛውም እግዚአብሔር ባተፈታተኑት መልካም ነው ብዬ አስባለሁ። በዚህ በድቅድቅ ጨለማ ያላችሁ ፕሮቴስታንቶች ትክክለኛ የሆነውን ኢየሱስ ክርስቶስን ብትፈልጉ የት እንደምታገኙት ነግራችኋለሁ። የምታገኙትም እዚች ቅዱስ ቤተክርስቲያን፣ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ትክክለኛ የሆነውን ኢየሱስ ክርስቶስን ታገኙታላችሁ። በእንደዚህ ያሉ በሀሰተኛ ነቢያቶች እየተጭበረበራችሁ ቀን ሙሉ ስራ እየፈታችሁ በትሎ መልካም ነው ብዬ አስባለሁ። ወደ ቪዲዮ ይላለል ያልገባችው ነገር ካለ ክፍል ሁለት ላይ ቀጥላሉ። ኮሜንት ላይ ያለህ ልጅ ስራ በእምነት እንዲጸድቅ እንቆጥራለንና፣ ሰላም ክርስቶስ ይብዛላችሁ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 3 ላይ የሚናገረው ጠንክር ያለ መልእክት አለ ላይሁዳውያን ከቁጥር አንድ ጀምሮ ሲናገር እንግዲህ አይሁድ ብልጫው ምንድን ነው? መገረዝስ ጥቅሙ ምንድን ነው? እያለ ይመጣል። እንደምታስታውሱት አይሁዳውያን የተስፋው ቃል የተሰጣቸው፣ የመገረዝ ሕግ ያላቸው፣ መጽሐፍት ያላቸው፣ እግዚአብሔርን የሚያውቁ የሚያመልኩ ሕዝቦች ናቸው፣ አስቀድሞ ማለት ነው። ሌላው ሕዝብ ደግሞ በብሉ ኪዳን እግዚአብሔርን የማያውቅ ወይም አህዛብ ተብሎ ይጠራል። ጣዖት አምላኪ ነው። ሕግጋት ምናምን የሚባል ነገር የለው። እግዚአብሔርን አያውቅም። መጽሐፍ የለው ምናምን፣ ሰው ጣዖት አምላኪዎች ናቸው፣ አህዛብ ተብለው ይጠራሉ። ሰው ወደ አዲስ ኪዳን ስንመጣ ጌታ ኢየሱስ ክርስቶስ ሊያድን የመጣው እነማንን ነው ሲባል አስቀድሞ ተስፋ የተሰጣቸውን አይሁዳውያንን፣ ነገር ግን እነርሱም ደግሞ ብቻ አይደለም አህዛብንም ጭምር ሊያድን ነው ጌታ ኢየሱስ ክርስቶስ የመጣው። ስለዚህ ሐዋርያት ይህንን በሚሰብኩ ጊዜ አይሁዳውያን ይቃወሙ ነበረ። የተስፋው ቃል የተሰጠን እርሱም በተስፋ የጠበቅነው መጽሐፍት ያለን ህግጋት ያለን እኛን እንዴት አሕዛብም በዚህ መልኩ ይድናሉ የሚል ጥያቄ አንስተው ነበር እና ለእንደዚህ አይነቱ ሀሳብ ቅዱስ ጳውሎስ ምላሽ እየሰጠ ነው እና በዚህ ክፍል ላይ ምን ይላል ከቁጥር አንድ ጀምሮ ስትመለከቱት እንግዲህ አይሁድ ብልጫው ምንድን ነው እያለ ይመጣል እና ዝቅ ሲል እንዲህ ይላል እንግዲህ ምን ይሁን ከእነርሱ እንበልጣለንን ከቶ አይደለም ቅዱስ ጳውሎስ ራሱን ከአይሁዳውያን ወገን አድርጎ ቅዱስ ጳውሎስ እንደምታውቁት ከአይሁድ እና ከሮም የሆነ ዜግነት ያለው ነው። ሰው ራሱን ከአይሁድ እየቆጠረ እንግዲህ ከእነርሱ እንበልጣለንን ከቶ አይደለም አይሁድም የግሪክ ሰዎችም ሁሉ ከአጢአት በታች እንደሆኑ አስቀድመን ከሰናቸዋል ይላል። አይሁድም የግሪክ ሰዎችም ሲል የግሪክ ሰዎች የሚለው ጣዖት አምላኪያን ነው ባጭሩ። በዛ ሰዓት የግሪክ ሰዎች ጣዖት አምልኮ ያለበት ሕዝብ ናቸው፣ ጣዖት የሚያመልኩ ሕዝቦች ናቸው። ሶ አህዛብም ለማለት ነው ግሪክን የሚጠቅሰው ማለት ነው። የግሪክም ሰዎች ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። ስለዚህ እናንተ ሕግ የተሰጣችሁም እግዚአብሔርን ክዳችሁታል፣ ቃሉን አልጠበቃችሁም፣ አልፈጸማችሁም። ከኃጢአት በታች ሁለታችሁም ተከሳችኋል። አይሁዳዊም አሕዛብም ከኃጢአት በታች ነው አለ። እንደውም ዝቅ ሲል አስቀድሞ ያለን ትንቢት ጠቀሰላቸውና ከዛ ዝቅ ሲል ቁጥር 19 ላይ አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ህግ የሚናገረው ሁሉ ከህግ በታች ላሉት እንዲናገር እናውቃለን። ህግ የሚለው ሁሉ ከህግ በታች ላሉት ለሁሉም ይሰራል። እሺ ቁጥር 20 ይህም የህግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በህግ ይታወቃልና አለ። ስጋ የለበሰ ሁሉ የህግን ስራ በመስራት በእግዚአብሔር ፊት ሊጸድቅ አይችልም ካለ፣ እግዚአብሔር ጸጋ በፍጹም የሰው ልጅ ህግጋትን ሁሉ መጠበቅ በራሱ በፍጹም አይችልም። ግዴታ ህግጋትን ለመጠበቅ የእግዚአብሔር ጸጋ ያስፈልጋል። የምንቀበለው የእግዚአብሔር ጸጋ ካልኖረ በቀር ህግጋትን ስጋ የለበሰ ሁሉ ምን ማለት አይችልም፣ መፈጸም አይችልም። ይቀጥላል። እሺ አሁን ግን አለ በህግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ህግ ተገልጧል። በህግና በነቢያት በብሉይ ኪዳን በኦሪት በትንቢት የተነገረለት የእግዚአብሔር ጽድቅ ያለ ህግ ተገልጧል። ምን ማለት ነው? ያለ ህግ ተገልጧል። በህግ የሚገኝ ሳይሆን ያለ ህግ የሚገኝ ማለት ነው። ምን ማለት ነው? እዛው ይቀጥላል። እሺ፣ እርሱም ለሚያምኑ ሁሉ የሆነ ለማን የሆነ? ለሚያምኑ ሁሉ ምንም ሁን ምን አስቀድሞ ህግጋት ኖረም አልኖረም አስቀድሞ መጻሕፍት የተሰጡ ህዝቦች ሆንክም አልሆንክም፣ ለሚያምኑ ሁሉ የሆነ እሺ፣ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ይህ ጽድቅ ምን አይነት ነው? በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ለሚያምኑ ሁሉ የሆነ ለአይሁዳውያንም፣ ለአሕዛብ፣ ለግሪክ ሰዎችም ሁሉ የሆነ በእምነት የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለምና አለ ሁሉ ኃጢአትን ሰርቷልና የእግዚአብሔርም ክብር ጎድሏቸዋልና። አይሁዳውያንም አህዛብም የእግዚአብሔር ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። አስቀድሞ በነበራቸው ነገር አይደለም። አስቀድሞ ምንም አይነት በእግዚአብሔር ዘንድ የሚያጸድቃቸው ነገር አልነበራቸውም። ስለዚህ እንዲያው በጌታ በኢየሱስ ክርስቶስ በተሰራው ቤዛነት በኩል እንዲያው ምን ይላሉ? ይጸድቃሉ አለ። እሺ እንቀጥል። እርሱንም እግዚአብሔር በእምነት የሚገኝ በምን የሚገኝ? በእምነት የሚገኝ። የተለያዩ ግጋትም በመጠበቅ አይደለም፣ በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው፣ ራሱም ጻድቅ እንዲሆን በኢየሱስ የሚያምነውም እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው አለ። ከዛ በኋላ ቁጥር 27 ላይ ምን ይላል መሰለኝ፣ ትምክት እንግዲህ ወዴታ አለ ይላል። አሁን አይሁዳውያን በምን ትመካለ፣ ህግጋት ተሰጥቶኛል፣ መጽሐፍ ተሰጥቶኛል እያላችሁ እንዴት ትመካላችሁ ነው። እሺ እርሱ ቀርቷል። ምን አለ እርሱ ቀርቷል። አስቀድሞ እነዚህ ሁሉ ተሰጥቶኛል ምናምን ቢሉ አይሁዳውያን ጽድቅን አታገኙም እርሱ ቀርቷል እሺ በየትኛው ህግ ነው በስራ ህግ ነው አይደለም በእምነት ህግ ነው እ አሁን አዲስ ህግ መጥቷል? ምን በኢየሱስ ክርስቶስ በማመን የዘላለም ህይወት ይገኛል የሚል አዲስ ህግ መጥቷል እሺ ስለዚህ ምን አላቸው ሰው ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለንና ምን ማለት ነው አስቀድሞ ህግጋት ጋት የተሰጡ ህዝቦች ባይሆኑም እንኳን በእምነት ጽድቅን ያገኛሉ ይኸው ለምሳሌ አሕዛብ ለምሳሌ እግዚአብሔርን ጨርሶ የማያውቁ ሰዎችም በጌታ በኢየሱስ ክርስቶስ በማመን የእግዚአብሔርን ጽድቅ ያገኛሉ። አስቀድሞ ምንም እንኳን የተሰጣቸው ህግጋት ባይኖርም ማለት ነው። ቁጥር 29 ላይ ምን ይላል? ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአዛብስ ደግሞ አምላክ አይደለምን? አሁን የተገረዘን ስለ እምነት ያልተገረዘውንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአዛብ ደግሞ አምላክ ነው አለ። እግዚአብሔር አምላክ የተገረዘውን ስለ እምነት ያልተገረዘውንም በእምነት የሚያጸድቅ አንድ እግዚአብሔር ነው። ለዚህ ቀጣይ ምዕራፍ ላይ ምዕራፍ አራት ላይ ስትመለከቱ አብርሃም አመነ ጽድቅም ሆኖ ተቆጠረለት የሚለውን አታውቁም? ምን አባታችን አብርሃም ብላችሁ የምትመኩት አብርሃም ጽድቅን ያገኘው ከተገረዘ በኋላ ነው ወይ ይላል ምዕራፍ አራት ላይ። ከተገረዘ በኋላ ነው አይደለም። ይልቁንም ምንም አይነት ሕግጋት ከመሰጠቱ አስቀድሞ ባመነ ጊዜ፣ በዛ ጊዜ እምነቱ በራሱ ምን ሆኖ ተቆጠረለት? ጽድቅ ሆኖ ተቆጠረለት። ስለዚህም አብርሃም የአህዛብ አባት ተብሏል። ዘፍጥረት ምዕራፍ 17 ቁጥር አምስት ላይ ስተመለከቱ ከእንግዲህ ወዲህ ስም አብርሃም ሳይሆን አብርሃም ነው የብዙ አህዛብ አባት ትሆናለህና ብሎታል። ይህንን ምዕራፍ አራት ላይ ቅዱስ ጳውሎስ ምን ይላል? በዚህም ምክንያት የእሱ ዘሮች የሆኑ ሁሉ የአብርሃም ልጆች ይባላሉ እንዲሁም ደግሞ በእምነት ምክንያት በእምነት በኩል ክርስቶስ ኢየሱስን በማመን የሚገኘውን የእግዚአብሔርን ጽድቅ የሚያገኙ ሁሉ የአብርሃም ልጆች ተብለው ይጠራሉ ማለት ነው። ስለዚህ አብርሃም የብዙዎች አባት ተባለ ማለት ነው፣ ገና ሕግጋትን ሳይቀበል በእምነት ጽድቅን በማግኘቱ ምክንያት ማለት ነው። ስለዚህ ሰው በኢየሱስ ክርስቶስ ከማመኑ አስቀድሞ ምንም አይነት ሕግጋትን ቢጠብቅ ጽድቅን ሊያገኝ አይችልም፣ ምንም አይነት ሕግጋትንም ደግሞ መፈጸም አይችልም። ምክንያቱም የእግዚአብሔር ጸጋ ግዴታ ያስፈልጋል። ይህ የእግዚአብሔር ጸጋ ግን ኃጢአተኝነትና አለማዊነትን ክደን ተስፋችን ክርስቶስ ኢየሱስን እየናፈቅን እርሱን በመምሰል እንድንኖር የሚያደርገን የእግዚአብሔር ጸጋ ነው። ስለዚህ በዚህ ጽድቅ በዚህ ጸጋ ነው የክርስቶስ ኢየሱስን ወደ መምሰል ህይወት የሚታደገው። ያልገባችሁ ነገር ካለ ክፍል ሁለት ላይ እቀጥላለሁ። ኮሜንት ላይ አስቀምጡልኝ። ሰላም ክርስቶስ ይብዛላችሁ ይሁላችሁ። የነፈለገ አትናቴዎስ ጦስ ያመጣው ይህንን ነው። ይህን ቪዲዮ ተመልከቱ። ሰላም፣ እንዴት ናችሁ? ከዚህ በታች ስማቸውን የምዘረዝራቸውን ወንድሞች ሜንሽን እንድታደርጉልኝ እና የሚሰራችሁ እንድትነግሩልኝ በጌታ ፍቅር እጠይቃቸዋለሁ። ምክንያቱ ደግሞ መልካም ወጣት 2017 ኤክስቱራይት ላይ ሙሉ ወጫቸውን የሸፈንኩላቸው ስለሆነ ነው። ከአንድ ዙር በላይ እንኳን ልቆይ ቢሉ ይችላሉ። ወንድም ፈለጋት ናቴዎስ፣ ወንድም ሚኮ፣ ወንድም ያያ ዘለታ፣ ወንድም ደምረው፣ ወንድም ዶሲ 19 ወንድም ጎልደን ኦርቶዶክስ፣ ወንድም መጋቢ ሀዲስ ኢንጂነር ዘአማኑኤል ይሄው እንግዲህ በአዲሱ መልካም ወጣት በተዘጋጀው ፕሮግራም ላይ እነ ፈለጋ አትናቴዎስ ወጣቱን እንዳለ አስተምረውት፣ ጭንቅላቱን ቀይረውት፣ ገቢ ስለጠፋ በነፃ ኢንቫይት ማድረግ ጀምረዋል። ወጪ እየተቻለ ሆዳችሁንም እንሞላለን፣ ወጫችሁንም እንችላለን እያሉ ግብዣ ጀምረዋል። እነ ፈለጋ አትናቴዎስ እንግዲህ የሰሩት ይህንን ነው። ወጣቱ ነቃ። እንግዲህ ኤክስ ቱራይት ምናምን ወፍ ማንም ወፍ የለም አታስቡ እንደዚያ ነገር ፈለገ እንወዳለን፣ ይመቻቹ የተጠራች ስማችሁ የዝረዝረ ያያ ዘልደታ ወንድሞቻችን እንወዳችኋለን። ኦርቶዶክስ ፎሬቨር ብለን ዛሬም አማራ አካባቢ ላይ በተፈጠረው ችግር ምክንያት ስም እየሰጡ ወደ የማረሚያ ቤቱ ማግበሩ ማሰቃየቱ ሊበቃ ይገባዋል። ሰው መወንጀል ያለበት ሰው መታሰር ያለበት ሰው መጠየቅ ያለበት የሞት ፍርድም የሚያስፈርድ ከሆነ ጥፋቱ ታይቶ ተመርምሮ እንጂ ሳይህ፣ አላመርከኝም፣ ታሰጋለህ፣ ከየት መጣህ እያሉ የጠላት ምስክርን እየተቀበሉ በጥርጣሬና በስጋት ሁሉንም ማጎርና ለስቃይ ለፈተና ማጋለጥ ምን አይነት የሀገር ፍቅር ሊኖረው ነው ያ ሰው? ምን አይነት የሀገር ስሜት ሊኖረው ነው ያ ሰው። ሀገሬ እንዲል ሰው ነጻነቱን መጎናጸፍ አለበት፣ ነጻነቱን ማግኘት አለበት። በኃጢያቱ ሊወቀስ በኃጢያቱ ሊከሰስ በኃጢያቱ ሊወነጀል ይገባዋል፣ ወንጀል እስከፈጸመ ድረስ። ግን እንዲሁ ዝም ብሎ በግል ጥላቻ በሚጠቁሙት ሰዎች ሁሉ የሚደረገው ድርጊትም እንዲቆም። በአስረኛው ክፍለ ዘመን ደግሞ ሁለት ሆነው ነው የመጡት። የእነሱ በጣም የከፋ ነው። የኢትዮጵያ ቤተክርስቲያን ዋጋ ያስከፈለ ነው። በኋላ በሌላ ምክንያት አነሰዋለው። ፊክጦርና ሚናስ የሚባሉ ከንጦንስ ገዳም ተባርረው የነበሩ ሁለት መነኮሳት ናቸው። ሲባረሩ ከገዳም ምናሉ ወደ ኢትዮጵያ ሄደን አንዳችን ጳጳስ አንዳችን ረዳት ሆነን ለምን አንሾምም ብለው ደብዳቤ ይዘው የውሸት ደብዳቤ ጽፈው መጥተው የኢትዮጵያ ፖለቲካ ላይ የማይሆን ሀሳብ ሰጥተው ተሹመው የተላኩትን ጳጳስ አሳስረው መጨረሻ ላይ ሁለቱ ተጣሉ ሲጣሉ አንደኛው ግብጽ ሄዶ ሚናስ የተባለው ሰው የውሸት ጳጳሱ ነው ኢትዮጵያ ላይ ቁጭ ብሏል ብሎ ከሰሰ ከዛ ነገሩ ሲጣራ እውነተኛ የተሾሙት ጳጳስ ታስረዋል እና በዚህ የእስክንድሪያ ቤተክርስቲያን አዘነች ከታሰሩበት ሊፈቱ ሲፈለጉ ሞተዋል አቡነ ጴጥሮስ ይባላሉ ሞተዋል እና መሞታቸው ሲታወቅ የእስክንድሪያ ቤተክርስቲያን በፍጹም ወደ ኢትዮጵያ ጳጳስ አልልክም ብላ ለሰባ አንድ ዓመታት ኢትዮጵያ ቤተክርስቲያን ጳጳሳት አታ ቆይታለች፣ ማለት ነው። ይሄ እንግዲህ በአጭበርባሪ ጳጳሳት የመጣ ነው። ከሁሉ በጣም ትንሽ ሰፋ ያለው ማጭበርበር ደግሞ ቤርሙዴዝ የሚባል ፖርቹጋላዊ ሰው ያደረገው ነገር ነው። በአጼ ልብነ ድንግል ዘመን ነው ወደ ኢትዮጵያ የመጣው ሰውየው። ጸጉር አስተካካይ ነው ሆኖ የመጣው ለ ፖርቹጋሎች ማለት ነው። ከዛ ሲቆይ ሲያየው የግብፅ ጳጳስ ያለውን ክብር በዛን ዘመን የነበሩት አቡነ ማርቆስ የሚባሉ አባት ናቸው የሚሰጣቸውን ቦታ ያላቸውን እንትን ጸጋ ክብር ሲያይ እዚህ ሀገርማ ጳጳስ ነው መኮን ያለበት ብሎ አሰበ። ከዛ ወደ አገሩ ሄደ ወደ አገሩ ሄደ ሮም ደርሼ መጣው ነው የሚለው ሮም ደርሶ ሲመጣ አቡነ ማርቆስ ሞተው ነው የጠበቁት፣ ጳጳሱ ማለት ነው። እና ይህ ፖርቹጋላዊ ሰው ምን አለ? ጳጳሱ እኔ ስሞት ጳጳሱ ሆነ ኢትዮጵያን ምራ ብለው ተናዘውልኛል። አሁን ደግሞ ሮም ሄጄ የእስክንድሪያም የኢትዮጵያን ፓትሪያርክ ሁን ተብዬ ተሹሜን የመጣሁት አለ። በጣም የሚገርም ነው፣ ሰሚ ያገኘ በሚገርም ሁኔታ ትንሽ ተከታይ አግኝቶ ነበር። በኋላ ላይ ግን አጼ ገላውዲዮስ ችግር የለውም። እዚህ ያሉ ፖርቹጋሎች ላይ ጳጳስ መሆን ትችላለ፣ ኢትዮጵያ ቤተክርስቲያን ላይ ግን አትችልም አሉት። እዛ ጳጳስ አቡነ ዮሳብ የሚባሉ ተሾሞ ከግብፅ ሲመጡ የእሱ ሀሳብ ከሸፈበት። ግን የሚገርመው ቤርሙዴዝ የእስክንድሪያ ፓትርያርክ ተብሎ ለረጅም ዓመት ተጠርቷል። ሊዝበን የሚባል አገር ነው አሁን ቀብሮ ያለው እና መቃብሩ ላይ የእስክንድሪያ ፓትርያርክ የሚል ጽሑፍ አለ እና በጣም የሚገርመው መጽሐፍም ጽፏል ራሱ የፕትርክና ዘመኔ ብሎ እና ቪዲዮቼ በሙሉ እይታ በጣም እያነሳቸውና በተቻላቸው አቅም የቪዲዮ ሼር ኮፒሊንክ ሪፖስትና ሜንሽን እያደረጋችሁ እንዲጀምሩ ጠይቃለሁኝ። ጉች ጉች ያለጡት አንድ ቀን ሳላዬ የሚለውን ዘፈን ያስታወሰኝን የውስጥ አዙን አስተምሮ ልጋብዛችሁና የራሳችሁን አስተያየት ስጡ። ለጀነት ሰዎች አላቸው፣ ጡታቸው ጉች ያሉ ሴቶች አላቸው። አላላ እኔ አላልኩም፣ አላህ ነው ያለው። ላ የማይፈርት የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ እንደ እናቶቻችን እንደ እህቶቻችን መማሟት መውረድ አይታወቅም። እኔ አላልኩም አላህ እኩ ነው ወላሂ። ጡታቸው ጉች ጉች አሉ ሴቶች አላቸው። ወአትራባ በእድሜ እኩኩር የሆኑ የሰላሳ ሶስት ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው ለማን ለነዛ አላህን ለሚፈሩ ሰዎች ለነዛ መልክ መጥፎን ነገር ለተጠበቁ ሰዎች ለነዛ ዱንያ ላይ መልካምን ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ።